እንግዲህ ያለፈው ሳምንት ስልምናን የተቀበልኩትኝ ያለፈው ሳምንት ነው እና ሰላት ለመስገድ ቪዲዮ የላኩልኝ ልጆች ነበሩ። ዛህራም በዚሁ አጋጣሚ ዛህራ ሙስጠፋ አመሰግናለሁ። በጽሁፍ ውዱ እንዴት እንደሚደረግ እንዴት መታጠብ እንዳለብኝ ልካልኝ ነበረና ቪዲዮም ተልኮልኝ ነበር እና ሰላት ለመስገድ ሞከርኩ። ከዛ በኋላ ግን የሚገርማችሁ ይሄን ሳምንት ያው ስራም ስላለ በቃ ሰላቱንም አልሰገድኩም ወይ ምንም አላደረግኩኝም። ይህን ሳምንት እንዲሁ አሳለፍ እና መስጊድ መሄድ በጣም ፈለግኩ። ሰላቱንም አስተጣጠቡንም ሁሉንም መማር አለብኝ ብዬ ሁለት ቀን በፊት ሞከርኩ። ይሄድ ስል የሆነ ነገር ይመጣል፣ አሳብ ምናምን ነገር ይመጣል፣ ኦር የሆነ ሪዝን ይመጣል። አልሄድም ዛሬ ወሰንኩና ሄድኩ። መስኪድ ከሄድኩ በኋላ ምንድን ነው የምላቸው፣ ገብቼ አላቅም መስኪድ እና ለመጀመሪያ ጊዜ ነው መስኪድ እንግዲህ ሲሄድ በህይወቴ ማለት ነው። ከዛ ልክ ሲሄድ ሰላሳ ነው አይ ቲንክ ሰላሳ ነው አርባ ደቂቃ ቀርቷል ለስግደት። አሁን የምሽት ስግደት ማለት ነው በዚህ አጋጣሚ የምሽት ስግደት የምንነበር የሚባለው ጠፋብኝ። ኢሻ የኢሻም የሌሊት ስግደት ማለት ነው እና አርባ ደቂቃ ምናምን ቀርቷል ስግደት፣ ሰላሳ ደቂቃ ቲንክ ሰላሳ ደቂቃ ቢሆን እና አንድ ሼክ ሲመጣ ወደ መስጊድ ሊገባ ማለት ነው ሲል እኔ በቃ መሄድ እፈልጋለሁ፣ እንትን መግባት እፈልጋለሁ፣ ግን መጠየቅም እፈልጋለሁ። እያመነታው ነበር እና አጋጣሚ ከዛ ጠራው። ሶሪ ምናምን ስለው ዞረ። ሰውየው ጠራውቲኝ ከዛ በኋላ ምንድን ነው አለኝ። ያው እዚህ የቲክቶክን ምናምን ምናምን አያውቁም ገብቷቸዋል። እዚህ ሀገር ላይ ሰው እንደ አዲስ እስልምና መቀበል ፈልጌ ነበር አልኩት አልኩኝ እንደዚህ ነው ያልኩት። ስል ማሻላህ አለና በጣም ደስ አለው። ከዛ ወደ እኔ መጣና እስልምናን መቀበል ፈለግክ አለኝ። አው አልኩት። ምንድነው ሃይማኖት ነበረው አለኝ። ክርስቲያን ነበር እኮ አልኩት ስለው፣ ማሻላ አለ። ሁላችንም የምናመልከው አንድ አምላክ ነው ብሎ ሊያስረዳኝ ሞከረ። ልክ የለም አዲስ ሰው ሲመጣ ሰዎች እንደምታስረዱት። ከዛ አይ የተወሰነች ነገር ስለ እስልምና ለማወቅ እየሞከርኩ ነበረ፣ እንደዚህ እንደዚህ አልኩት። ከዛ በኋላ ደስ አለው። በቃ ስም ማን ነው አለኝ። ስሜ ኤልያስ ነው አልኩት። ኤልያስ ከሆነ አለኝ እኔ መሐመድ ብያለሁ አላለም። እኔ መሐመድ ብያለሁ ሲላይ ድንግጥ ነው ያልኩት። ደነገጥኩ። ሌላ ስም ሊወጣልኝ ነው ብዬ ነበረ እኔ የጠበቅኩት ማለት ነው። እንደ አጋጣሚ መሐመድ ኤልያስ ብዬ አለኝ። እዛ በጣም በቃ እኔ እንጃ፣ እኔ የሆነ በቃ የሆነ ስሜቴን መቆጣጠር አልቻልኩም። በጣም ደነገጥኩ። ከዛ በኋላ ናና ናና ግባ ወደ ውስጥ አለኝና ሌሎችም ነበሩ ለካ ሼኮች ውስጥ ነበሩና እኛ መዝሙር እንደምንለው ለአላህ ምስጋና እያቀረቡ ነበረ መስጊድ ውስጥ ተቀምጠው ማለት ነው። ከዛ እንዳለ ተነስተው መጡ ወደ እኔ። ደስ አላቸው፣ ደስ አላቸው ልነግራቸው አልችልም። ሰውነቴን ሽቶ ቀቡኝ። አጋጣሚ የሆኑ ሶማሌዎች ናቸው እና መጀመሪያ የመጡት ማለት ነው፣ በር ላይ ያገኟቸው። ደስ አላቸው ልነግራቸው አልችልም። ና ሼኩ እንደውም አለቀሰ፣ በጣም ገረመው። ከዛው ይዞ እንገቡ። ከዛ ቀስ እያሉ ሊያስተምሩኝ፣ እደዚህ ነው እስልምና ማለት፣ መሰረታዊ ትምህርት። ከዛስ በስልክ ተጠራሩ። እናንተ በእኔ ምክንያት መስኪዱ ሰው ምናምን መምጣት ጀመረ። አረ፣ እንደዚህ አዲስ ሰው ከክርስትና ወደ እስልምና ሰው መጥቷል። ደስ አላቸው። የመጨረሻ በጣም ነው የገረመኝ። ከዛ በኋላ የገረመኝን የገረመኝን ልንገራችሁ ወሬ ሳላበዛባችሁ። ሳንቲም አመጡና አንካ አሉኝ። በፍጹም አልቀበልም። ኖ ነቢያችን መጀመሪያ ወደ እስልምና የመጣ ሰው የደስታ ሳንቲም መስጠት አለብን። እረ እኔ አልቀበልም፣ እኔ ገንዘብ አለኝ ሞልቶኛል። መቀበል አለብህ። ከዛ ትንሽ ሳንቲም ሲሰጡኝ እምቢ በል ብልበል መቀበል አለብ ብሎ ሳንቲም እጄ ላይ ሰጡ። ነገ በስማችሁ ስማቸውን ሁሉንም ተቀብያለሁ በስማችሁ የተራበሰው ሰው አበላላችኋለሁ አልኳቸው። ደስ እንዳላሉኝ ደስ አላቸው። ከዛ በኋላ እናንተ መስኪድ ማለት ትንሹ ገነት ማለት ነው። እንዴት እንዴት ደስ ይላል እንዴት ደስ ይላል ከዛ ጠብቅ አሉኝ ሁሉም ቁጭ አሉ ተቀማጥኩ የተወሰነች ነገር መሰረታዊ የእስልምና የሚባሉትን ነገር ነገሩኝ እኛ የምናመልከው አንድ አምላክን ነው የምናመልከው ነቢዩ መሐመድ የአላህ መልእክተኛ ነው ይሄ መሰረታዊ ትምህርታችን ነው አሉ እሺ ከዛ ነገሩን ላሳጥረውና፣ ሙስሊሞች ያው ስግደቱ ሰዓት ደረሰ፣ ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ፣ አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ፣ አሁን አንተ አዲስ ነህ። ነቢያችን ምን ብሏል መሰለ በአንድ ጊዜ ሁሉም ነገር በፍጥነት አይለመድም፣ ቀስ ብለህ ነው የምትለምደው ስለዚህ ረጋ ብለህ ነው የምትለምደው አይዞህ አሉ። እሽ አልኩ። ከዛ መሃላቸው አስገቡኝና ቆሙኛ። አንተ እኔ የተዋረድኩት ወራዳ የሆንኩ ሰው መሃላቸው ቆምኩ፣ ከእነሱ ጋር አበሬ ፈጣሪን ይቅርታ ልጠይቅ ምህረት ልጠይቅ በጸሎት ፈጣሪ ልለምን አብሬያቸው ቆምኩ። እንዲህ ነው የሚጸልየው፣ እንደዚህ ኢማሙ ሲናገር፣ አንተ እንደዚህ እንደዚህ ትላለህ፣ አሁን አለመድክም፣ ቀስ ብለህ ትለምዳለህ ብሎ የሆነ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ፣ መሀላቸው ቆምኩ። አብሬያቸው እንደሚሰግዱት ምንም ብዙም አልከበደኝ፣ ምክንያት ቪዲዮም ትንሽ አይቼ ነበረ። ሰገድኩኝ፣ ጨረስኩኝ። ከዛ በኋላ ኢማሙ መጣ፣ ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጧል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገርህ፣ እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ፣ የሚቸግር ነገር ካለ ወይም ደግሞ የማታውቀው የሆነ የምትፈልገው ነገር ካለ እኛ አለንልህ። ሙስሊሞች ሁላችንም ወንድማማቾች ነን፣ እህታማቾች ነን። መከሩኝ። ምን አሉ ምን አሉ ከዛ በኋላ በጣም በቃ እና ልቤ ውስጥ ያ የተሰማኝን ሰላም እና ደስታ ልነግራቸው አልችልም። ሰላም፣ ልብስ እንደዚህ፣ ሽቶ ሶማሌዎች ደግሞ ሽቶ ይወዳሉ። እጅኝ ሽቶ ቀቡኝ። እንደገና እኛ ጋር ምንድን ነው የምንለው የተባረከበት ምግብ አለ። እንደዛ ምግብ ባርከው ጸልየው ምግብ ሰጡኝ። እቺን ነገር ብላሉኝ። እንዲሁ በቃ የለም ከነሱ ጋር እንድቀላቀል በደንብ በቃ አቀረቡኝ። ደስ የሚል ቀረቤታ፣ በጣም ደስ አለኝ። ከዛ ኢማሙ መጣና ስለ እስልምና የተወሰነ ነገር ጠየቀኝ። እንዴት እስልምና ልትቀበል ቻል ካለኝ፣ መቼም ዓይን እያየ እዚህ ቲክቶክ ላይ እንደዚህ እንደዚህ ነበርኩ ማለቱ ይከብዳል። በዚህ ዘመን ላይ እንደዚህ አይባልም አይባልም። ስለዚህ ይ እኔ ቁራንን አነባለሁ እና እንዲሁ የፈጣሪ ቃል ልቤን ሁልጊዜ እያስተማረኝ ነበረ። ከልቤ ቃሉን እየተረዳሁት ነበረ ብዬ ለኢማሙ አስረዳሁት። ደስ አለው። ግን አለኝ እኔ አንድ ነገር ልምከር አለኝ። እቺን ምክር እኔ ለሁልጊዜ እንዲይዛት ነው የነገረኝ። በጣም ተገርሜን የወጣሁት እቺን ምክር ላካፍላችሁ ነው። ባይ ዘ ዌይ ይህንንም ላይ የከፈትኩት ኢማሙ ምን ብሎ እንደመከረኝ ታውቃላችሁ? የክርስቲያኑ ትልቁ ችግር አለኝ፣ መጽሐፍ ቅዱስን በራሳቸው ነው የሚተረጉሙት። ቁርአንን አለኝ በራስህ እንዳትተርጉም፣ እማታውቀው ነገር ካለ ቀስ ያልክ ተማር፣ መማር ካለበት ተማር። በአንድ ጊዜ ሁሉም ነገር አይለመድም ሲለኝ ይሄንን ትምህርት ነው ይ ወደቤት የተመለስኩት ትልቅ ትምህርት ነው። ከዛ ነገ ጁማ ነው። ጁማ በእስልምና ትልቅ ቀን ነው። ትልቅ ትልቅ ብዙ ምክንያቶች አሉት ጁማ እና በጣም ነገ ቀጠሮ ሰጡኝ። ነገ እንዳትቀርበ እንዳትቀራሉ ከሰዓት አካባቢ ወደ ስንት ሰዓት ያሉኝ፣ ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ስራ ስለሆንኩ በዚህ ሰዓት ከቻልክ እንደምንም ብለን አሉኝ። እሺ አልኳቸው በቃ ተሳስመን ተቃቅፈን ምን ብለን ተለያየን እና ይህን ልንገራችሁ ብዬ ነው። በጣም ነው ደስ ያለኝ እውነቴን ነው የምላቸው። በጣም ደስ አለኝ። ናጃ ይህን ይመስላል የዛሬው ውሎ ይህና ሰላትን መስገድ ተማርኩኝ። ቀስ በቀስ ደግሞ ጸሎቱ እንዴት እንደሚባል ቀስ ብዬ ይማራለሁ። እንሻላህ ረጋ ብዬ ይማራለሁ። እዚህ ላላችሁት ግን ክርስቲያኖች አንድ ነገር ልንገራችሁ። ምናልባት ክርስቲያኖች ካላችሁ ፍጠኑ፣ ወደ እስልምና ለመግባት ያላችሁን አቅም ተጠቅማችሁ ፍጠኑ። በቃ ይሄንም ብቻ ነው ምላችሁ ጉዳይ ውራይዳያን ይዩት እና ይሄ ተአምር ነው ተአምር ነው። አንዳንድ ነገሮችም ደግሞ ወደፊት የማሳያችው ነገር ይኖራል። ምክንያቱም እኔ በቲክቶክ ላይ ብቻ አይደለም በፌስቡክ እና በቴሌግራምም እስልምናን ዝቅ የሚያደርጉ ነገሮችን እጽፍ ነበረ እጽፍ ነበር እና የቲክቶክ ግሩፑን ቀይሬዋለው ጃዬ ምናልባት አሳያ የምንድን ነው ስሙ? የግሩፑን ስም ቀይሬው። ዛሬ የሚገርም ነገር ተገጥሟል እና እስኪ ነገ ከነጎዳ ምናልባት አሳያቸዋለሁ። አንድ ደግሞ ወደ ስልምና መግባቴን ነግሬያቸው ሰርፕራይዝ ሆነዋል። በዚህ በቲክቶክ ሳይሆን በፌስቡክ የሚያቁኝ ሰዎች እዚህ ቲክቶክ ላይ የሚያቁኝ እዚህ አሉ። በዛ ደግሞ ሳይድ ነግሬያቸዋለሁ ስልምናን መቀበሌን እና ዛሬ በጣም ደስ የሚል ነገር ነው የሰራውትኝና። እና በጣም ደስ ብሎኛል ወንድም እህቶቼ፣ እንደው ደስታ የተካፋይ የሆናችሁልኝ ደስ ብሎኛል። ይህን ይመስላል እንግዲህ ዛሬው ላይ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር ነው ምለው። ያው በዚህ ሙመንት ላይ በጣም የማዝ ነው ሰለምቴ ላልሆኑ ሙስሊሞች። አይሮነ ፊሊንጉን ኬት አምጥታችሁ ፊል እንደምታረጉት እንግዲህ የራሳችሁ ጉዳይ፣ እኛ ግን ያው ፊል እናደረገዋለን እና እኔ እንጃ ማለት መስጊድ መግባት እሱንቶ ስጁድ ስትወርድ ያለው ስሜት፣ ስጁድ በመውረድ ውስጥ ለአለማቱ ጌታ ለዛ ለአንድ አምላክ ኢንፍሮንት ማለት ነው፣ ላይ ቀጥታ ፊት ለፊት እኔ ለአንተ ሰግድልሃለው፣ እኔ ለአንተ አጎበድዳለው፣ እኔ በአንተ ላይ እመጀናለው፣ እኔ አንተን ብቻ ነው የምገዛህ ሌላ ማንንም አልገዛም። እኔ አንተን ብቻ ነው የሚይዘው አንተ ላይ ብቻ ነው የምመካው፣ ብለክ ይሄንን መርጠቅ ይሄንን ፈቅደ ልክ ስትደፋ። ወላይ ክርስቲያን እኮ እያለን እንሰግድ ነበር። እኔ ሰግድ ነበረ የስቅለት አካባቢ ህማማት ከገባ በኋላ ለሳምንታት ይሰገዳልና ትዝ ይለኛል። ትምህርት ተማሪ እያለን ምሳ ሰዓት ለሄደን ምናምን እንሰግዳለን። ስግደቱ እንዴት ነው ሲባል ቁጥር ነው። ጨዋታ ሆኖ ትዝ የሚለኝ ለእኔ ማለት ነው። ያቺን ቁጥር ቆጥረን እንሰግዳለን ግን በትክክል አላሁ አክበር አላሁ አክበር ነው የምለው። ያው በዚህ ሞመንት ላይ በጣም ማዝ ነው። ሰለምቴ ላልሆኑ ሙስሊሞች አይሮ ነው ፊሊንግ ወንኬት አምጥታችሁ ፊል እንደምታረጉት እንግዲህ ራሳችሁ ጉዳይ። እኛ ግን ያው ፊል እናደርገዋለን እና እኔ እንጃ ማለት መስጂድ መግባት እሱም ስጁድ ስትወርድ ያለው ስሜት ስጁድ በመውረድ ውስጥ ለአለማቱ ጌታ ለዛ ለአንድ አምላክ ኢንፍሮንት ማለት ነው ላይ ቀጥታ ፍለፊት እኔ ላንተ ሰግድልሃለሁ እኔ ላንተ አጎበድዳለሁ እኔ በአንተ ላይ እመጀናለሁ እኔ አንተን ብቻ ነው የምገዛክ፣ ሌላ ማንንም አልገዛም። እኔ አንተን ብቻ ነው የሚይዘው፣ አንተ ላይ ብቻ ነው የምመካው ብለህ ይህንን ይሄንን መርጠክ ይሄንን ፈቅደ ልክ ስትደፋ ወላሂ ክርስቲያን እኮ እያለን እንሰግድ ነበር። እኔ እሰግድ ነበረ የስቅለት አካባቢ ህማማት ከገባ በኋላ ለሳምንታት ይሰገዳል። እና ትዝ ይለኛል ትምህርት ተማሪ እያለን ምሳ ሰዓት ለሄደን ምናምን እንሰግዳለን። ስግደቱ እንዴት ነው ሲባል ቁጥር ነው፣ ጨዋት ሆኒ ትዝም ይለኝ ለእኔ ማለት ነው። ያቺን ቁጥር ቆጥረን እንሰግዳለን፣ ግን በትክክለኛ መንገድ ወላሂ ለመጀመሪያ ጊዜ ሰገድኩት። እስልምና ላይ ስግደት ምን እንደሆነ ገብቱ ለዚህ ለአለማቱ ጌታ በቀን ጎንበስ ብለ ሰግደህለት ስትነሳ ያለው ስሜት ማለት ነው። ከዛ ራሱ ጃማው መካከል ራሱ መገኘቱ ራሱ ሌላ ስሜት ነው። እኔ ራሱ እንትን ይለኝ እና ሰላት ሰላት መስገድ ሌላ ነገር። እኔ እንዴት ልበልማ፣ በጣም ጉበዝ አይደለውም። ሰላት ግን የሆነ ችግር ሲያጋጥመኝ ምናምን በቃ የትም አልሄድም ማለት ነው። ልክ በቃ የሰላቴን ልክ ሲሰግድ በሰገድኩበት በሆኑ ቅጽበቶች ነገሮቹ ነገሮች ተስተካክሏቸዋል። በቃ ኢቭን ራሱ ሰላ ሰግደግ ስትነሳ እዛ መስገጃው ላይ የሆነ ነገርን አራክፈ ስትወርድ ይሰማል ቢሰማል በቃ እርግፍ ብለ በቃ ንጽት ብለ ስትነሳ ይታያል ማለት ነው። እና እሱ ሌላ ነው። እና ያው ከዚህ በፊት እንደተናገር ነው እኛ ሙስሊም የሆን ነው በነገራችን ላይ ሊመስላችሁ ይችላል እንዲህ እንደምታዩት በቃ እንትን አሉት መረዙትና አሰለሙት እንደሚባሉ አይደለም። እንደገና እንደው በቃ ሴትም እኮ አፍቅሮ ነው እንደሚባለውም አይደለም። ወይ ደግሞ በቃ ሲፈላሰፍ በቃ እረፍ እየተባለ አልሰማም ብሎ ስርስራችሁ ሄዶ በቃ አሰለሙት እነዚህ የተረገሙት እንደተባለው አይደለም። የመጀመሪያው በጣም ከባድ በጣም በጣም ስቃይ የሆነ ነገር አለ። እሱ ደግሞ ከክርስትና መውጣት ነው። ከልጅነታችን ጀምሮ ያደግንበት የለመድናችሁ በጣም ብዙ ነገሮች አሉ። ያንን ያንን ህብረት ለቀን ስንወጣ እራሱ ብዙ የምናጣው ነገር አለ። ጓደኝነት፣ ቤተሰብ፣ ብዙ ብዙ ነገር፣ በጣም ብዙ ነገር፣ የሚያሳምም ነገር አለው። ቀልድ አይደለም። ደግሞ ወደ እስልምና ደግሞ ለመግባት እራሱ ያለው ውሳኔ ምን ያህል ከባድ እንደሆነ ልነግራችሁ አልችልም። ውስጣችሁ ወስኖ እራሱ ማለት ውስጣችሁ እኮ ወስኗል። ውስጣችሁ ሰልሟል ግን ያችን ሻህዳ ለመያዝ ያለው ስቃይ ያለው ስቃይ ይሄ ቀን ልነግራችሁ አልችልም እኔ ትዝ ይለኛል አዲስ ሻህዳ ለመያዝ የወሰነች ጊዜ ምን ያህል እንደተሰቃየች አመጠን አመጠን ነው እኔ እንዴት እንዳማት በቃ ነው ተገድጄ ነው በቃ ይሄ እራሴ እራሴን አስገደደኝ ማለት ነው በቃ ምክንያት አጣሁ ሻህዳ ላለመያዝ ማለት ነው እና ይሄን ሁሉ ነገር ይሄን ሁሉ እርቀት ተጉዘን የመጣ ነው በቃ የዓለማቱ ጌታ እና አብርሃም እና ይስሐቅ እና እስማኤል እና ያዕቆብ በብቸኝነት ሲያመልኩ ሲገዙት የነበረው ያ አምላክ የዓለማቱ ጌታ ሰማይን፣ ምድርን በሰማይ ውስጥ በምድር ውስጥ ያለውን ሁሉም ነገር የፈጠረ የሚያስተነባብር በፈጣሪነቱ ላይ ፍጡርነት የሌለበት በኃያልነቱ ላይ እሱን የሚያዘው ሌላ አለቃ የሌለበት። በጠባቂነቱ ላይ እንቅልፍ የሌለበት እንዲህ ደከመኝ እንዲ ልረፍም አይል። በአንድነቱ ላይ ሁለትነትም ሶስትነት የሌለበት እሱ የሁሉም መጠጊያ መመኪያ የሆነ እሱ ሌላ የሚጠገው የሚመካ የሌለው ማለት ነው። ምሳሌ የሌለው እንዲህ ተብሎ የማይመሰለው የዓለማቱ ጌታ ያ ከጥንት የነበረ ወደፊትም የሚኖር ሁሉንም የፈጠረ አንድ አምላክ አለ። እሱ ደግሞ አላህ ይባላል። ከድሮ ጀምሮ ከጥንት ጀምሮ ነቢያቶች ሲገዙት ሲያመልኩት ነቢያቶች ሲገደሉለት ሲሞቱለት ስንት ርቀት ሲጓዙለት የነበረ የዚህ የአለማቱ ጌታ ፍቅር ይዟቸው ስንት ዋጋ ከፈሉ ስንት ዋጋ ከፍለው ለኛ ያቀበሉት እሱን የዓለማቱን ጌታ ለመገዛት ብቻ ነው የሰለሙ በቃ ልንገዛው ልናመልከው ሌላ ነገር አይደለም መገዛት በቃ እሱን ልንታዘዘው እኛ አላህን ይፈጠረን ከአላህንም ከዛ አላህን እንገዛለን ለአላህን፣ ከዛ ከሞትንም በኋላ ደግሞ ወደ አላህ ነው የምንመለሰው። ከአላህ ለአላህ ወደ አላህ ለዚህ ብለን ሰልመናል። በመስለም ውስጥ ያለውን ሰላም እኔ እንግዲህ እዩና አሞክሩት ነው የምለው። ወላይ እንኳን ካፊሮች ወገኖቻችን ይቅርና በመስለም ውስጥ ያለውን ሰላም ሙስሊሞች ራሱ አያደርጉትም። ያልሰለሙ ሰዎች ምን ያህል ማለት የብርሃንን ጥቅም ያውቀው በጨለማ ውስጥ የቆየ ብቻ፣ ያ ብርሃን ውስጥ የነበርማ የብርሃንን ጥቅም እኮ ያውቅ። ግን በምን አይነት ጨለማ ውስጥ እንደነበርን በምን አይነት አስቸጋሪ ነገር ውስጥ እንዳለን እኛ ስለምናውቅ ስለምናስታውስ ያው የብርሃኗን ጥቅም እናቃታለን። እና አልሀምዱሊላህ ሁላ ነገር አልፎ ዛሬ እዚህ ላይ ደርሰናል። አሁን ደግሞ ዋናው ትልቁ ነገር ላይ ነው። አሁን ይሄ እስካሁን የነገርኳችሁ ነገር ላይ በጣም ቀላሉ ነገር ነው። ታዲያ ከባዱ ነገር ምንድን ነው ሲባል፣ እኛ ሙስሊሞች ቀጠሮ አለን። ሁላችንም እዚህ ተሰበሰበ የሆነ ቦታ ተቀጣጥረናል። እዛ የቀጠሮ ቦታ ላይ ትልቅ ድግስ አለ። ትልቅ ድግስ እዛ ድግስ ላይ ለዘላለም የምንደሰትበት ለዘላለም አምላካችን የምናመልክበት የማንጨነቅበት፣ የማንጠበብበት፣ የማናዝንበት መጥፎ መጥፎ ነገሮች ጠቅላላ እስከ መጨረሻው ከህይወታችን የሚወገዱበት ትልቅ የድግስ ስፍራ አለ። እሱ ደግሞ ጀነት ይባላል። እዛ አምላካችን አላ ወደ ጀነት መምጣት ትፈልጋላችሁ ያለ፣ እዚህ ድግስ ላይ መታደም ትፈልጋላችሁ ያለ ስለዚህ እሱ ምን አለ፣ አንድ መንገድ አለ ወደዛ ጀነት የሚወስድ እሱም ደግሞ ላኢላህ ኢላላህ ማለት ቀጥተኛ መንገድ አለ። እሱም መንገድ ቀጥ ብላችሁ አንበሳ ቢሆን፣ እባብ ቢያጋጥማችሁ፣ ከዚህ መንገድ ሊያደናቅፋችሁ ቢሞክር ምን ነገር ቢገጥማችሁ፣ በዚህ መንገድ ላይ ጸንታችሁ እስከዛች እስከ ድግሷ ቦታ ድረስ ጸንታችሁ ሂዱ፣ ጸንታችሁ ሂዱ። ስለዚህ ጽናት በጣም ትልቁ ነገር ነው። ጽናት ማለት ነው እዚህ ቀጥተኛውን መንገድ ላይ መጽናት ትልቁ ነገር ነው። ስለዚህ እኛ ለምን እንሰበሰባለን? እኔ መሐመድ ወንድሜን ቢላልን፣ አዲስን፣ ዘሀራን፣ ሀሰኖን፣ ኡስታዝን፣ ዊልዳንን ሁላችሁንም እዛ እኮ እየሄድን ነው። አይዟችሁ በርቱ እኮ ብዙ እንደርሳለን እያልኩ ወንድም እህቶችን እንዲጸኑ እኔ ብርታት ሆናችኋለሁ እነሱም ለእኔ ብርታት ይሆኑኛል ሁልጊዜ እንቅልፋችንን ከተኛን ከጨረስን በኋላ ስራችንን ከሰራን ከጨረስን በኋላ ይሄ ወጣታችንን ከጨረስን በኋላ እ ወደ ቀጠሮ ቦታ ይሄዳችሁ ወይ በመንገዱ ላይ ናችሁ፣ አረማመዳችሁ እዚህ እንደዛው ነው ብለህ እንተዋወሳለን። ኢንሻአላህ እንዳላ ፍቃድ ሁላችንም እንዲህ እንደተሰበሰብ ነው አላህ በጀነት ይሰብስበን ሁላችንንም ማለት ነው ሁላችንንም ጽናት ይስጥ ሁላችንንም ማለት ነው። እና ምንድን ነው በመስለም ውስጥ ማንም ሰው የሌለበት አንድ ሀሳብ አለ። እኔ በመስለሜ እስልምናን አልሞላውም ወይ ከቁጥር አልጨመርኩትም። እስልምና የቁጥር ችግር የለበትም። ማንም ሰው ደግሞ ቢከፍርም ከእስልምና ቢወጣ እስልምና ነው ያጎለው። እስልምና የቁጥር ችግር የለበትም። የሰለም ነው ለራሳችን ሙስሊምም ካሉን፣ ከከፈርን ደግሞ ለራሳችን ነው። ስለዚህ አላህ ሁላችንንም ጽናቱን ይስጠን። አይ ቲንክ ጉድ ሂድያ ትንሽ ፊል አድርግ ብዬ አስባለሁ። ሀሳብ ያላችሁ ሰዎች ቀጥሉና እና ይሻላል ባንቆይ ደስ ይለኛል። በቃ ሀሳባችንን አውርተን ሌላ ቀን በሰፊው እንመለሳለን። ይሻላል። እኛ ሰልፊሾች አይደለንም። ጀነት ይጠብናል እናንተንማ ጀነት ሰፊ ነው፣ ለሁላችን የሚበቃ ኑኒድ እኛ የተንጠለጠልንበት የተሳፈርንበት ታክሲ ላይ ኑ ግቡ፣ ሰፊ ነው ታክሲው። እየተደጋገፍን እየተቻቻልን እስከ ጀነት ድረስ ቀጥ ብለን እንጓዛለን። አላህን ብቻ እየተገዛን እሱን ብቻ እርዳታውን እየጠየቅን ማለት ነው። ወደ እስልምና መምጣት፣ አሁን ዳሪያ ወደ እስልምና መምጣቷ እንዴት እውነተኛ እንደሆነ ምናምን ነገር ለማወቅ ከፈለገች አሁን ሻሃዳ ስትይዝ ልክ ሻሃዳ ይዛ በጨረሰችበት ከዝበት ከላይ ሊያውልቀ የጣለችው ነገር አለ አውልቃ ማለት ነው፣ በቃ አሽቀንጥራ አለች አሽቀንጥራ ማለት ነው። ምን አለች? እኔ ማንንም አላመልክም ከአላህ በቀር አለች። ወላሂ አላህ አክበር፣ አላህ አክበር። ከዐለማቱ ከአንዱ ጌታ በቀር ማንንም ላይ አለ መካም አለች። ማንም ላይ አለመጀንም አለች። ማንም ላይ እሱ ብቻ ይበቃኛል አለች። እኔ አላህ ብቻ ይበቃኛል እሱን ከያዝኩኝ እሱን ካመለኩኝ እድናለሁ፣ እንቅልፌን በሰላም እተኛለሁ ብላ በቃ ይህንን ያደረገችው ሌላ ነገር አይደለም። እና ሰዎችን ወደ እስልምና ስንጣራ ይህንን የዓለማቱን ጌታ ኑ ተገዙት በብቸኝነት በፈጣዊነቱ ላይ በእዝነቱ ላይ በሩህሩህነቱ ላይ ሁሉም በአድራጊነቱ ላይ የተብቃቃ ባወቃችሁት ቁጥር የበለጠ እየወደዳችሁት የበለጠ ለሱ መገዛታችሁ የበለጠ ሚሞ የሚያስደስታችሁ ልባችሁ ሁልት ብሎ ረጋ ብላችሁ የምትራመዱበት ዲን እስላም ብቻ ወዶ አይማኖቴ የሰው ሰውነቴ የማንነቴ የልቤ ትርታ የሰራ ከላቴ መጠሪያ ቋንቋዬ ጌጤና ውበቴ እስልምና ነች። ክብርና ሕይወቴ እስልምና ነች።